ሰላም አለይኩም ወራህመቱላህ ወበረካቱ። እንዲሁም ሰላም ብያለው ውድ ሀገሬቸው ልጆች በያላችሁበት የአላ ሰላምታ አይለያችሁ። ዛሬ ደግሞ በአዲስ ቪዲዮ በቅብ ያለው እሱ ምንድን ነው የጂሜል አካውንታችንን እንዴት ነው የምንዳልተው? የጂሜል አካውንታችን እንዴት ነው የምንዳልተው የትርፍ አካውንታችንን ማለት ነው። በጣም ቀላል ነው። ያለ ምንም አፕሊኬሽን ቀጥታ ስልካችን ሴቲንግ ጋር ገብተን መደለት እንችላለን ማለት ነው። እሺ አሁን ደቂቃ አብዛባችሁ ነው። ሴቲንግ እንገባና ና የት አለ? የስልካችን ሴቲንግ ጋር እንገባለን፣ ስ ማለት ነው። ሴቲንግ እንገባለን። እዚች ጋር ከገባን በኋላ እዚህ ጋ ከገባን በኋላ አካውንት የሚለውን አካውንት ኢንድ ፓኬጅ የሚለውን እዚህ ጋ አንድ ጊዜ እንነካዋለን። እሺ ከዛ ማኔጅ አካውንት እዚህ ጋ ማኔጅ አካውንት የሚለውን አንድ ጊዜ እንነካዋለን ማለት ነው። እንደምሳሌ ኒ አሁን ይህንን አካውንት መደለት ከፈለኩኝ ለምሳሌ ይሄን እኔ አንድ አካውንት ልደለት ካልኩኝ ይሄንን አንድ ጊዜ እናካውላለን ማለት ነው። እዚህ ጊዜ እኔ ይሄን የትርፍ አካውንት ስለሆነ መደለት ከፈለኩ እቺ ሪሙቭ አካውንት የሚለውን ከነካ ነው ማለት ነው። ማጥፋት እንችላለን በዚህ መሰረት ማለት ነው ግን መጠንቀቅ አለባችሁ የግዴታ የዋና አካውንታችሁን መለየት አለባችሁ ለምሳሌ እኔ አሁን ይሄ ሁሉ የትርፍ አካውንት ስለሆነ አሁንም ልክ እንደዛ አድርጌ ተቻረግ ነው ሪሞቭ አካውንት የሚለውን በዚህ መሰረት መደለት እንችላለን ማለት ነው። ቪዲዮ ከተመቻችሁ ሼር፣ ላይክ ማድረጋቸውን እንዳትረሱ። በያላችሁበት የላ ሰላምታ አይለያቸው።